ዱንያ ውስጥ ጀነት አለች። እቺን ጀነት ያልገባ ሰው የአኺራውን ጀነት አይገባ። ምንድነው ተብሎ ሲጠየቅ ሁበላህ ንወደ፣ አላህን ተገዝተ አላህ የሚወደው አይነት ሰው ሆነ ሰዎች የሚወዱ ሰው ሆነ ነው። ሐያት አጭር ነች። ሐያት በጣም አጭር ነች። ወላሂ እያንዳንዳችን የኖርነውን ሐያት እስኪ ግለጹ ብንባል? አምስት ደቂቃ 10 ደቂቃ 15 ደቂቃ በላይ አናወራም። ሐያታችን እንዲህ እንዲያሳለፍ እዚህ ቦታ ነበርኩ እንዲሰራ እንዲሰራ ኢህሳን የዋላቸው ነገሮች ብቻ ናቸው። አላህ ዘንድ ሪጅስተርድ ናቸው፣ ተመዝግበዋል፣ ተቀምጠዋል። አኺራ ላይ ስናያቸው የምንደሰትባቸው እነኛ ስራዎቻችን ብቻ ናቸው። አስተካክለን የሰገድነው ሰላት ነው። አኺራ ላይ መዝገባችን ላይ ስናየው ልንደሰት የምንችለው መልካም የተናገርነው ነገር ነው አኸራችን ላይ መዝገባችን ላይ ስናየው ደስ ሊለን የሚችለው